ደግሞ ክትፎ አምሮኛል። እግዚአብሔርን በጣም ነው ማለት ነው። እየዘፈንኩም ቢሆን አስጨፍራታሉ። የያዘውን አይለቅ ነው። ስጧት፣ ጠሪዋ ሁሌ ምን አባባል፣ ሁሌ ምን አባባል፣ እንዴት ነው አይችው ሰላም ሰላም፣ እንዴት ናችሁልኝ ውድ የሳዶር ና ዩቲብ ቻናል ተከታታዮች፣ አማን ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሴትዮ እንግዲህ ምንም አለፍ አታብላኛለች። የሆነ ጊዜ ትዝ ይላችኋል እንቆቅልሽ ምናምን ነገር ተፋልመን ነበረ እና እስኪ ለውጣለኝ ምናምን ነገር እንጋጠም አልኳት፣ በምሳሌያዊ አነጋገር ማለት ነው። እኔ ተዘጋጅተሽ ነው መጣሽ? እየሰማችሁ ነ እኔ አልተዘጋጀውም በቤቴ በገዛ ማርያምን አልተዘጋጀውም። ድንገት የሚከፈት ምሳሌዊ ንግግር ነው። ምንም ያየ ነው፣ ጥያቄ የለም። እና በእሱ እንፋለማለን። ዋናው ግን ምን መሰላችሁ፣ መጀመሪያ ሰብስክራ አድሰፍ አትበል። ምን መሰላችሁ፣ የሆነ ጊዜ ላይቭ ለት ዝሻል ይቅጣሽ፣ በአስር ሺህ ፖይንት አሸንፋይ በርገርና ፒዛ ጋብዣት አለሁ። ፎቶ ሰው የተሻቸዋል፣ ለምናሳያቸዋለ ፎቶ ታሳያቸዋለች። አሁን ደግሞ ይሄን ጌም ያሸነፈ ሰው ምን ይጋበዛል? ክትፎ ይጋበዛል ማለት ነው። ስለዚህ እንግዲህ ክትፎ ለመጋበዝ እና ለመጋበዝ ነው ይሄ ጨዋታ ማለት ነው። እግዚአብሔር ሆይ ከመጋበዝ አድነኝ። ባለፈው የጋበዝኳት በርገርና ፒዛ ይበቃል። ሶስት ቀን አራት ቀን ከቤት አልወጣም ለማካካሱ። እሺ ጋይስ ወደ ጨዋታው ከመሄዳችን በፊት የሰብስክራይብ ምልክቷን ተጫኑ፣ የደወል ምልክቷን ተጫኑ። በጣም እንወዳችኋለን።

አላምንሽም ነው መጋበዝሽን። ክትፎ ብቻ ነው የምንበላው። እንትን አለ ማርያምን ሸክላ ጥምስ እየጨሰ አሳያችኋለሁ፣ ካልጨለማ አሳያችኋለሁ። ዶሮ ብታለም ጠሪዋን ሁሌ ምን አባባል ሲጀመርማርያምን አላየሁትም ማርያምን ዶሮ ነው አይቆይም ገና ምንድን ነው አንብ፣ በዛውኝ በቃ፣ እንጂ ጥሬ ነገር ነሽ። ዶሮ ብታለም ሌላ ነገር አትመኝም ነው በቃ። አሁን ክትፎ ክትፎ እያልክ አይደል? ተነባበሽ በቃ፣ ከአሁኑ አመንሽ መሸነፍሽን። ጊዜ ያለሽ ልታሸንፍ ይችላል ታውቂያለሽ። አ ምን አገባኝ እኔ አገባኝ፣ ድርቢያ ብር አንበሳ ያስር አልዘረርኳትም ነው እንዴት ነው

እኔ ብቻ በሆነ ስማለቅ የራሱ አሮባት የሰው ታማስ ስላለች። በይ እያያያዝሽ በይ ካልሆነ እኮ እየቀደምኩሽ እኮ ነው። እንቁቅልሽ ይከፈት ይዘጋ። ይሄ ደግሞ ትፎክራለች። እናትና አባት የሰርፋደግ ጎበዝ። ቀጣይ ጥያቄ ከማልቀሷ በፊት ቀላል ቀላል ስለሆነ እንደ ባለፈው ከባድ ነው። እኔ ከሞትኩ ሰርዶ አይብቀል። እኔ ከሞትኩ ሰርዶ። ሰርዶ ምን ማለት ነው? ሳርሳር ሰር ሰር ነው ሰርዶ። ለምን የሚባለው ይባል ሰርዶ

ጉድ ሳይሰማ መስከረም አይጠባም። እውነት በጣም ፈጠኝ ማያምን ማያምን አንስ ጎበዝ ነኝ። ለምንድን ነው ኩራን የሚከፈት ነው? ጉድ ሳይሰማ መስከረም አይጠባም። እሳት ጋር ብዥኝ የዛሬው ሌሊት አይነጋም።

ስንት ስንት ነጥብ? አስራ አንድ ለአምስት እየተመራች ያለችበት ሁኔታ ነው ያለው። እንግዲህ ብታሚስ ጥያቄ ያለው። አሁን መጀመሪያ እኮ እንደዚህ የተሸወድኩት ቀድመኛል? እስክስታት ቻሌንጅ ጋይስ እኔ ቻናል ላይ ይዣት መጥቼ ማለት ነው። እየዘፈንኩን ቢሆን አስጨፍራሳሉ ማለምን አስጨፍራሳ ጊዜ የሰጠው ቅል ጊዜ የሰጠው ቅል ይሰብራል ድንጋይ ይሰብራል። ይሄ ድንጋይ ምናምንማ ትመልሻለሻ ድንጋይ ጌታን እየቀበለ መጣ ማለት ነው። እንትን ኢዚ ሚዲየም እና እንትን ያ ቀጣይ ትሪ ቢጠፋ ክርስቶስን የሚባል በሳህን እንበላለን። በቃ ትሪ ከሌለ እኮ ችግር አ

እንዲየምኮነ ተሸገርኩ ዘኔ እያላ እያው በኩል ማውጣት ይከብደኛል ቃሉን። አንዳንዴ እሺ፣ እንትን ነዋ። ሰርገኛ መጣ በርበሬ ቀንጥሱ ማለት ችኮላ ነዋ። እሺ ጋይስ፣ አሁን እንግዲህ በደረሰን ውጤት መሰረት 12 ለስምንት እየመሯት ነው ያለውት። ገና ሳዶር ነው አሁን ፋሚሊ። ወደፊት ቀጣይ ጥያቄ፣ ዶሮ ሲያታልሏት በመጫኛ ጫኗት በመጫኛ ጣሏት። ደሮ ሲያታላት በመጫኛ ጣሏት። ጫኗት እና ጣሏት ይለያያል። ምንድን ያልኩት ላይ በመጫኛ ጫኗት አላልኩም

ያለቀ መስሎኛል። ይሄ የሬቫይ ደረግ ስድባ ያለቀ መስሎኛል። ቃሉ ክርስቶስን ሙሉን ያነበብኩት እኔ ነው። እሺ ጋይስ፣ በአንድ ነጥብ ነው እየመረኋት ያለሁት። በጣም ውስን ጥያቄዎችን የቀሩን አስራ ሦስት ለአስራ ሁለት እየመረኋት ነው። ማን ሊጋብዝ ደስ ይላችኋል? ግን እስኪ ማርያም ቀድማችሁ ቪዲዮ ሳያልቅ ኮሜንት አድርጉ። ወደሳትማስትከፈልአንሮሮበሆነ ዛሬ

የቅድሙን ሁለታችንም ስለመለስን አንድም ጥቅም የለውም ብለን አንድ የመጨረሻ ጥያቄ ነው የሚወጣው። እሱን ጥያቄ የመለሰ ሰው ክትፎ ይጋበዛል። ክትፎ በቆጮ ይጋበዛል። ደግሞ ክትፎ አምሮኛል፣ እግዚአብሔርም በጣም ነው ያማረኝ። ቅቤሎች እንትን እንፈልጋለን። ስታዥ ቅቤ በደንብ ይኑረው። ምናም ቢያቸው አንዳንድ ቦታ እንትን ይላሉ። እንትንም ኤክስትራ እንትንም እንፈልጋሉ፣ ሳይድ ላይ አይቤ ምናምን። እሺ፣ ቀጣይ ጥያቄ እንደ በፊት ሆነ ተሰብሮ ቢጠገን ይሄ ስለ ብርጭቆ ነው የሚያወራው እኮ ይሄ ጥያቄ እኮ ተሰብሮ ቢጠገን ተሰብሮ ቢጠገን እንደ ድሮ አያገለግል እንደ በፊት አይጠቅምም አይጠቅም እንደ መጀመሪያ ተሰብሮ ቢጠገን እስኪመልስ ምንድን አናውቀው ምናምን ተቀራራቢ እና ተቀራራቢ የሚለሰው እናሰር ብዬ አለው። አይሆን እኔ ቆጮ ቆጮ በል በኋላ እንደ ቆጭ ቆጭ

ይበላልሻል አላቸው። ክትፎ ይጨርሳሉ። ክትፎና ቅቅል እዛ ቤት እኮ ነው የሚያልቀው። ጨርስ። አብራችሁን ስለመበራችሁ በጣም እናመሰግናለን። ደስተኛ አይደለሁም ስለተሸነፍኩ። ክትፎ ለጋብዛት ነው ያው፣ ግን የምትበላው እሷ ነች። ይሁን ችግር የለውም። ስለዚህ ትጋብሻለች። አብራችሁን ስለነበራችሁ በጣም እናመሰግናለን። እስከ ቪዲዮ መጨረሻ ስለተከታተላችሁ እግዚአብሔር ያክብርልን። እንወዳችኋለን። ባባይ በኔክስት ቪዲዮ እስክንገናኝ ቻው። ሰብስክራይብ እያደረጋችሁ ይኸው። እንግዲህ ደግሞ እንደፈረደብኝ ልጋ ብዛት ነው። የክፋቷን ክፋት እንግዲህ፣ ሁሉ ቁርጣዛ ደግሞ አታፍርም እኮ ካላጎረስከኝ ምናምን እያለች ደግሞ ታስቃለች። ይኸውላችሁ ህይወት መቆረጣ አትችልም። እኔኝ የቁርጥ ክንስ ጉርሳት የነበረው ጓደኞቻችንም ነበሩ። ደሞ የሁሉ ብቻቸው በሉ ብላችሁ ሆዳን እንዳትሉን። እንግዲህ ያለምንም ረህራሄ ቁርጧንም በላች። ይኸው እዚህ ጋር ደግሞ ክትፎ መጣ፣ ክትፎ እየበላች ነው። ይህንም ይህኝማ ጉርሳት መክፈል ሳያንስ ይህኝማ ጉርሳት በጣም የሚያሳዝነው በእውነት እንግዲህ ይህን ይመስል ነበር ቆይታችን። እዚህ ጋር ደግሞ ጋዝ ላይት መጣ እየበላን ነው። በጣም ቆንጆ ደስ የሚል ጊዜ ነበር ያሳለፍን። እውነት እንኳን ማሸነፈች ነው ያልኩት። በጣም ደስ የሚል ምሽት ያሳለፍን። አብራችሁን እስከ ቪዲዮ መጨረሻ ስለነበራችሁ በጣም እናመሰግናለን። በጣም እንወዳችኋለን። እግዚአብሔር ያክብራችሁ ባይ